ጥሪያችንን አክብራችሁ ዛሬ ለዚህ ጋዜጣዊ መግለጫ የተገኛችሁ የመገናኛ ብዙሃን ሰዎች እንኳን ደህና መጣችሁ። በእውነት ከልብ ነው የማመሰግነው። ይህን ጥሪ አክብራችሁ በሰዓቱ ተገኝታችሁ ጥያቄያችሁን ማቅረብ በመቻላችሁ እና ዛሬ ከፊታችን ባሉ ቀናት የኔን ወደ ሀገር ቤት መሄድ እና እሱን አስመልክቶ ደግሞ በቅርቡ አንድ ለንባብ ያበቃሁትን መጣጥፍ አስመልክቶ የጋዜጣዊ መግለጫ ያው ለመስጠት ነው ይሄ መድረክ የተዘጋጀው እና በዛ ዙሪያ ያላችሁን ጥያቄ አቅርባችሁ መልስ ለመስጠት ነው የተፈለገው። እኔ ያው እንደምታውቁት ለጊዜያዊ ለሕክምና ነው ወደዚህ ሀገር የመጣሁት እና ምናልባት ሶስት ወር እቆያለሁ የሚል ግምት ነው የነበረኝ ነገር ግን ከጤናዬም ጋር ተያይዞ የሀገሪቱም ሁኔታ ከቤተሰብም ከወዳጅም ነገሮች ትንሽ ቢለወጡ ብትቆይ የሚልም ጫናም ስለነበር ህክምናዬም በምፈልገው መልኩ ስላልሄደ ከምጠብቀው በላይ መቆየት ችያለሁ እና በዛ ምክንያት የኔ የመመለስ ጉዳይ ትንሽ አነጋጋሪ ሆኗል አነጋጋሪ ባይሆን ኖሮ እውነቱን ለመናገር ያን መጣጥፍም መጽሐፍ አያስፈልግም ነበረ። ያው እንደመጣሁት ባሰብኩት ጊዜ ያው ተመልሼ የሚሄድ ጉዳይ ነበር የሚሆን። እውነቱን ለመናገር ከመጣጥፉ በኋላም ይህን ጋዜጣዊ መግለጫ የመስጠት ፍላጎት አልነበረኝም። ነገር ግን አሁን ለመሄድ ከመዘጋጀቴ ጋር በተያያዘ በጣም በርካታ አነጋጋሪ ጉዳዮች ሲፈጠሩ አይቻለሁ። በማወቅም ይሁን ባለማወቅ ከመመለሴ ጋር የተያያዙ አንዳንድ ጊዜ የተዛቡ ወይም ደግሞ ተገቢ ያልሆኑ መረጃዎች ለሕዝብ ሲቀርቡ ስላየው ከእናንተ ጋር ተገናኝቼ ጥያቄዎችን ብቀበል እና ነገሮችን የበለጠ ግልጽ ባደርግ ተገቢ ይሆናል በሚል ነው ይህን መድረክ ያዘጋጀሁት እንጂ ምንም አገር ቤት መሄድ አስቀድሞ በቅዴ ውስጥ ያለ ነገር ስለሆነ እኔ የማይጠበቅም ነው ብዬም አላምንም። ጋዜጣዊ መግለጫ መስጠትም የሚያስፈልገው አልነበረም እና ትንሽ አነጋጋሪ አወዛጋቢ የሆኑ ሁኔታዎች ስለተከሰቱ ነው ይሄን ማድረግ አስፈላጊ ነው ብዬ ያመንኩት እና ወደ አስራ አምስት ሚዲያዎች ይገኛሉ በዚህ ጋዜጣዊ መግለጫ እና ለተሻለ አጠቃቀም በቅድሚያ ለአራት ሰዎች ቅድሚያ እንሰጣለን። ከዛ የሚቀጥለው ዙር ደግሞ ለሌላ አራት ሰዎች እያደረግን በሶስት ወይም በአራት ዙር ውይይቱን ለማጠናቀቅ ነው የታሰበው እና ቀደም ብለን እንዳሳወቅናችሁ ጥያቄያችሁ በእኔ ወደ ሀገር ቤት መሄድና እሱን ተከትሎ ባወጣሁት መጣጥፍ ዙሪያ ላይ ቢወሰን ጥሩ ነው። አይ እንደው የግድ መጠየቅ አለብን የምትሉት ነገር ካለ ከዛም ውጭ ልጠይቁ ትችላላችሁ። በተቻለ መጠን ግን በዛ ዙሪያ ቢሆን ይመረጣል። እና አንድ ጋዜጠኛ ወይም ሚዲያ መጠየቅ የሚችለው ሁለት ጥያቄ ነው። ያው ጥያቄዎቹ ብዙ ስለሆናችሁ ነው ይህን መወሰን የተገደድ ነው። ነገር ግን መጨረሻ ላይ ትንሽ ሰዓት ከበቃል፣ በአግባቡ ያልተመለሰ ወይ የተዛባ ነገር አለ ብላችሁ ካመናችሁ ሌላ ሶስተኛ ጥያቄ በፎሎአፕ የማቅረብ እድል እንሰጣለን ማለት ነው እና ይሄን ካልኩኝ አሁን ወደ ጥያቄና መልሱ ልንሄድ እንችላለን ቅድሚያ ይሰጠን ብለው ቀደም ሲል ከቀናት በፊት የጠየቁ ሁለት ሚዲያዎች አሉ ኦርቢት አሸናፊ እና ከኢትዮ 360 ሀብታሙ ለእናንተ ቅድሚያ ይሰጣለው በዚህ በመጀመሪያው ዙር ከሁለታችሁ ቀጥሎ እንዳገባባችሁ ነው የምሰጠው ወደ ፕሮግራሙ ቴድሮስ ጸጋዬ ከርዮት በሶስተኛ ደረጃ እንደገና አራተኛ ላይ በቃሉ ከአዲስ ኒውስ፣ አራታችሁ የመጀመሪያውን ዙር ሁለት ሁለት ጥያቄ ታቀርባላችሁ ማለት ነው። ከዛ በኋላ ሁለተኛው ዙር ላይ እንሄዳለን እና ከዚህ ሰዓት ጀምሮ መድረኩ ለጥያቄ ክፍት ነው። ከኦርቢት ሚዲያ አሸናፊ መጀመር ትችላለህ። እና አንዳንድ ጊዜ ያው እኔ እየገለጽኩ ነው። ነገር ግን የመጣችሁበትን ሚዲያ እና ስማችሁን ራሳችሁን ብትገልጹ ጥሩ ይመስለኛል። እና በድጋሜ ከልብ ነው በእውነት ሰዓት አክብራችሁ ለጉዳዩም ትኩረት ሰጥታችሁ በመገኘታችሁ አክባሪ ይስጥልኝ። ከልብ ነው በእውነትም አመሰግነው እግዚአብሔር ይስጥልኝ። እና መጀመር ትችላለህ አቶ አሸናፊ ከወርቢት ኦራይት። እግዚአብሔር ይስጥልን በጣም አመሰግናለሁ። ድምፄ መሰማቱን ምታረጋግጡልኝ? ቀጥል። ኦኬ ታንኪዩ። አቶ ልደቱ በቅድሚያ ስለ ኢትዮጵያ ሕዝብ ስለ ሀገሪቱ ስለ አጠቃላይ የፖለቲካ ድባብ እያደረግክ ላለው ጥረት እውቅና ልሰጥና እና ላመሰግን እወዳለሁ። ሲቀጥል በቀጥታ ወደ ጥያቄዎች ስገባ እንዳነበብኩትና በጥልቀት እንዳየሁት ሰነዱ ብዙዎችን የብዙዎቻችን ጥያቄ ቀድሞ የመለሰ ነው ብዬ ነው የማምነው። የሰዎችን በዚህ መልኩ ብትረዱ እንኳን ብለ በስፋት ነገሮችን አብራርተሃል። ሆኖም ግን እኔ አሁን ባጭሩ በዚህ መድረክ ለመጠየቅ የምፈልገው በአንተ አረዳድ ያው ምርጫ ቢኖር ፓርቲዎችን አደራጅቼ ወይም ወደ ሌላ ፓርቲ ተቀላቅዬ ስርዓቱን በሰላማዊ መልኩ ለመታገል የሚለውን እንደ አንድ አማራጭ አስቀምጠሃል። በዚህ ሁኔታ በዚህ ሰዓት ያንን እንደ አማራጭ ማስቀመጡ ስርዓቱን ምርጫው ላይ እንዲገፋ ማበረታታት አይሆንም ወይ? ምክንያቱም ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ በኢትዮጵያ ውስጥ እንደሌለ ነው ማንም ሰው የሚረዳው። ስለዚህ ማበረታታት ለካስ ስርዓቱ የተውንም ጭምር በቃ ለጀም ላርገው እንደ ይሄን ነገር ብሎ እንደ መቀስቀስ አድርጌ ነው ያየሁትና ይሄንን እንዴት አየሆ ነው። ምክንያቱም አንተ እንኳን አሁንና ያኔ ብልጽግና ወደ ኃላፊነት ሲመጣ እኔ አሻገራለሁ ሲል ምርጫ አካሄዳለሁ ሲል በሆነው የኢትዮጵያ ችግር በምርጫ አይፈታም ብለህ በአቋም ስትከራከር እናውቀሃለን። እውነት ነበር። ያ ተደምጦ ቢሆን ኖሮ ዛሬ ትልቅ ለውጥ ይመጣ ነበር፣ እና ከዛ በኋላ እጅግ ብዙ ነገሮች ተባብሰዋል። ያኔ የነበረበት ጊዜና የአሁኑ ፈጽሞ የሚገናኝ አይደለም እና አሁን ላይ ስለ ምርጫ ማሰብም ማውራትም ተገቢነቱ ለእኔ ስላልታየኝ ነው እና አንዱ ይሄን ነው ልጠይቅ የምፈልገው። ሁለተኛ ጥያቄ ስርዓቱ በዋነኛነት መሪን የማጥፋት እረኛውን መሪውን ምታው መንጋው ይበተናል ወይም እረኛውን ምታው መንጋው ይበተናል የሚል ፖሊሲ የሚከተል እንደመሆኑ መጠን አመራር ሊሆኑ የሚችሉ ሰዎችን በሙሉ አሳደው እያጠፋ ነው፣ እያሰረ እየገደለ ነው። ስለዚህ ይሄንን ታክል ለማድረግ እንደ ትግል ስትራቴጂ ለህዝቡ የምትጠቁመው መንገድ አለ ወይ? ህዝቡ ምን ማድረግ አለበት ይሄንን ለማስተካከል? ምክንያቱም መሰረታዊ ችግር እና ስርዓቱ እድሜውን ለማስቀጠል ብቸኛው እንደ አማራጭ አድርጎ የሚከተለው ነገር ይሄ ነው እና ከዚህ ጋር በተያያዘ ህዝቦችን እርስ በርስ በማጋጨት እድሜውን ለመቀጠል ለሚፈልገው ስርዓት፣ ለህዝቡ ጥሪ ማድረግ፣ አጠቃላይ ጥሪ ማድረግ የምትፈልገው ነገርም ካለ በዛው እንድታደረግ ብዬ ነው። በመጨረሻ እንግዲህ ጥያቄ አይደለም። በመጨረሻ ለማለት የምፈልገው አንተ በአካልም ተገናኝተን አውርተናል፣ በስልክም ብዙ ጊዜ ይህን ነገር እንድትተው ጠይቄ ነበረ። ግን አቋምን አሁን ስለተረዳው ልን ምፈልገው እግዚአብሔር ይቅደም ነው። በቃ ታንክ ቬሪ ማች እሺ፣ አመሰግናለሁ አሸናፊ። ምናልባት ጥያቄያችሁን በተቻለ መጠን አጭርና ግልጽ ብታደርጉት ጥሩ ነው። ምክንያቱም በአጭር በጥቂት ሰከንዶች ሊገለጽ የሚችል ጥያቄ ነው አሁንም በጣም ሲራዘም የማየው እና ምናልባት ቀጣይ የምትጠይቁ ሰዎች አጭርና ግልጽ ብታደርጉት የተሻለ ሰፊ ሰዓት እንዲኖረን ነው፣ ለሌላ አይደለም። ጥያቄው ባነሰ ቁጥር ብዙ ጥያቄ ለማስተናገድ እድል ይኖረናል በሚል ነው። ከኢትዮ ስሪ ሲክስቲ ሀብታሙ መቀጠል ትችላለ። አመሰግናለሁ ልደቱ፣ ሀሳብህን በነፃነት በመግለጽ ትታወቃለህ በድፍረት ትክክል የሚሆን ትክክል አይሆን ሰው ይስማማበት አይስማማበት የመሰለህን ሀሳብ ነው የምትገልጸው። በዚህ ረገድ አሁንም በመጨረሻው ዙር በገለጽከው ጽሑፍ አቋምህን ግልጽ አድርገህ ነው ያብራራኸው። ከዛም ተገኝተን ጥያቄ እንድናቀርብ ስለፈቀድክ፣ ስለጠራህ እናመሰግናለን። እኛም ሪዮት ሚዲያም ይህን ፋሲልቴት ስላደረገ አክሮታል። እንደዚህ ያሉ መድረኮች እንዲፈጠር በማድረግ ደረጃ ፋሲልቴት ማድረጉም ቀላል ነገር አይደለምና በሱም በዚሁ አጋጣሚ ላመሰግን እወዳለሁ። ቀጥዬ ወደ ጥያቄ እሄዳለሁ። ጥያቄን አንክ አንተ ትረደዋለህ፣ አድማጮች ግን ኮንፊውዝ እንዳይሆኑ ግልጽ ላድርገው። ሁለት ጥያቄ ነው የማቀርበው። አንደኛው እንግዲህ በጠቅላላው የጽሁፍህ ሀሳብ ላይ ወደ አገር ስለመመለስ በውጭ ሆኖ መታገል እምብዛም ለአእምሮህ ለህሊናህ ምቾት እንዳልሰጠው ትገልጽና ስትሄድ የሚጠብቅህ እስርና ሞት ሊሆን እንደሚችልም እስከ ሞት ሊደርስ የሚችል ህይወት ሊነጥቅ የሚችል ግን እስርም ሊሆን እንደሚችል ገልጸህ፣ ጨካኝና ረመኔ ስርዓት እንዳለም በዚያው ላይ ያስረድታል። እዚያው ጽሁፍ ላይ እኔ ለረጅም ጊዜ የኖርኩት ሀሳቤም በነፃነት ስገልጽ፣ ስጽፍ እንዲሁም ለህዝብ በአሰልቺ ሁኔታ ሀሳብን ስገልጽና ስጽፍን የኖርኩት ነው ያልከው። የትግል መስመርህ ያለፉት ጊዜያቶች እነዚህ ናቸው። አሁን የምትሄድበት ሀገር መጽሐፍም መናገርም የማይፈቅድ የሚጽፍ የሚናገርን የሚገል የሚያስር ስርዓት ነው። ከዛው ላይ ከህዝቡ ጋር አብሬ ከመቶ ሰላሳ ሚሊዮን ህዝብ ጋር አብሮ እንደሚሆን መሆንና መሞት የሚልም ስላለው ህዝቡ አብሮት የሚሞት ነው ወይ የሚፈልገው ልደት ነው ወይስ ከዚህ ከሞት የሚገላግለው ጥበበኛ መሪ ነው የሚፈልገው? ወይስ አብሮት የሚኖር መቶ ሰላሳ ሚሊዮን ህዝብ አብሮ ሟች ተቸግረዋል ወይ? የተቸገረው ከዚህ ሁኔታ ውስጥ በተለየ ጥበብ በማናቸው መንገድ የሚያወጣው መሪ አይደለም ወይ የሚፈልገው? የሚል ነገር ስላለኝ የመሄድህ ፋይዳ ላይ በብዛት የአንተን የራስህን ስሜት ለምሳሌ ተሰደጄ መኖር የህሊና ጥያቄ ያለው ከአገሬ ርቅ መኖር እንዲሁ ባህሪያ ፈቅድ የሚሉት ወዘተረፈ ያንተን ስሜት እንጂ ትክክለኛ የህዝቡን ችግር ይገልጻሉ ወይ? እና የተሰማህ የራስህን ያንተን ስሜት የህሊናም የምናምኑን ጥያቄ ነው እንጂ ሪሊ ቤዚክሊ የህዝቡን ጥያቄ ከሆነ አሁን በኢትዮጵያ ውስጥ እንኳን መታሰር በጅምላ መገደልም የፖለቲካ ቁጣም አይቀሰቅስም አለም አቀፍ ማህበረሰቡም ከዛሬ ሶስት ዓመት በፊት የነበረው ሁኔታ እና አሁን በጫና በሌሎችም ረገድ የሚታይ ነው እና ምንድነው ፋይዳው በመሄድህ የሚመጣው የሚለውን እኔ ደጋግሜም አንብቤው፣ ደጋግሜም አዳምጨው ልረዳው አልቻልኩም። ምንም አይነት ግራውንድ በሌለበት በመጻፍና በመናገር የሚታገል ሰው መጻፍና መናገር በሚያስገድልበት ሀገር ሄዶ እስር ቤት ኤንዳፕ ቢያደርግ፣ በሞት ኤንዳፕ ቢያደርግ? ምን ለውጥ አለው ምናልባት አላሳጠረው እዚህች ላይ አንድ በጣም ትልቅ አባባል ጠቅሰሃል በጽሁፍ ላይ እየኖሩ መሞት እየሞቱ መኖር ስለሆነ እና ይሄ በፖለቲካ አይደለም። ሞት በፖለቲካ ይቻላል እንደዛ በመንፈሳዊነት ሞቶ መኖር ይቻላል። በፖለቲካ ግን ስትሞት ያበቃል። የምትሞትለት ፖለቲካ ዓላማ ወደፊት መኖርህን አያሳይም። በአሸናፊ የሀገሪቷ ታሪክም ሆነ የፖለቲካ ሁኔታ በአሸናፊ የሚበየን ስለሆነ በታሪክ መታወስም እንዳትችል አድርጎ ሊቀጥል ይችላል። ይሄ ስርዓት ካሸነፈህና ሞት ከቀደመህ ታሪክህም ላይታወስ ይችላል። ምናልባትም በመደምደሚያው በጣም የከፋ መጥፎ ሊሆን ይችላል እና የሃይማኖቱን ወደ ፖለቲካ ማምጣት አይሆንም ወይ እኔ በጣም ምንም በብዙ መልኩ መርምሬው የመሄድህ ትርጉም ስላልሰጠኝ እዚህ ላይ ኖ ማብራሪያ ብትሰጥበት ነው አንደኛው ይሄ ነው ሁለተኛው ጥያቄ አጭር ነው አንዳንድ ሰዎች ልደቱ በዚህ መጠን የደፈረው በጓሮ ከስርዓቱ ጋር ተነጋግሮ ነው እንጂ እንዴት በድፍረት አሁን በዚህ ሁኔታ ውስጥ እሄዳለሁ ይላል? ተነጋግሮ ዲል ያደረገው ነገር ቢኖር እንጂ በዚህ ደረጃ የሚል የምትሰማው ሊሆን ይችላል። በተለያየ መልኩ ማጉረምረም ሰው፣ የኔ እኔን ከጠየከኝ ለመሄድ በጓሮ ዲል አድርገህ የመሄድ ፍላጎት አለ የሚል እኔ እምነት የለኝም። አሁን ግን ጠያቂ ነኝ። ስለዚህ የማህበረሰቡን ስሜት ነው የምጠይቀው። ዲል አድርጎ ካልሆነ በቀር እንዴት ጨክኖ ለመሄድ ወሰነ የሚሉ አሉ። ስገባ መናገር ነበረብኝ። ይቅርታ ሀብታሙ እያለሁ ከኢትዮ ሶስት ስልሳ ሚዲያ ነው የመጣሁት። አመሰግናለሁ ሪስትልኝ ስለተሰጠኝ። እሺ አመሰግናለሁ ሀብታሙ።